እንደዚህ አይነት ጓደኛ ይስጣችሁ። በድንገት መጥቶ ሰርፕራይዝ የሚያረጋችሁ የሚያስደነግጣችሁ ማለት ነው። ና ይሳቅ፣ የጓደኝነት ጥግ ያሳየክበት በጣም ብዙ ብዙ ነገር እኔ እንጃ። በጣም ደስ የሚል ነገር ነበር ያደረገው ማለት ነው። ትናንትና። ሰላም ሰላም! ውድ የማርታ ኢትዮ ቤተሰቦች፣ እንዴ ናችሁ? ደህና ናችሁ ወይ? ውድ ለመላው የክርስትና እምነት ተከታዮች እንኳን ለውሳና ባል በሰላም በፍቅር አደረሳችሁ። የዛሬ ሳምንት ፋሲካ ነው። ዛሬ ኦሳና ነው። በጣም ደስ የሚል ቀን ነው እና ባሉ ሰላም የፍቅር ያደርግልን ሕማማቱን በሰላም እግዚአብሔር ጾማችንን በሰላም እንዳስጀመረ በሰላም ያስጨርሰን። አሜን በሉ። ለምትሳደቡ ሰዎች ደግሞ ልቦና ይስጣችሁ፣ ምንም ለምትሰርቡ ልቦና ይስጣችሁ እላለው እና ባይዘዊ ይስቅ ዱባይ እንደገባ ስንታችሁ ናችሁ የምታውቁት ማለት ነው ብዙ ሰው አይቶታል ብዬ አስባለሁ እኔ ገና ጠዋን ያየሁት ማለት ነው እና የእውነት ይለያል ይለያል ማለት ነው እና ባይዘዊ እና አብረሽን እነ ዳኒን ኦኬ በጣም ብዙ ጊዜ አውቃችኋል አብሶ ግን አብረሽን እነ ማርክን እነ ሩታን በቅርብ ጊዜ ነው የተዋወቁት ማለት ግን አንዳንድ ጊዜ በቅርብ ጊዜ አውቋቻ አውቃቻቸው በጣም ብዙ በአመት ያስቆጠራችሁ እስከሚመስላችሁ ድረስ የምትወዳቸው ስሜታችሁን የሚረዱ ሰዎች አሉና፣ ይሳቅ ይስቅ እንደዚ አይነት ሰው ነው እንደዚ አይነት ቦታ ነው የሰጣቸው ለነሩታ ማለት ነው። እና በጣም ቁም ነገረኛ ቁም ነገረኛ ማለት ነው። እኔ ባለፈው ቪዛ አልሳካለት ምናምን ብሎት ቪዛ ስለ ሲከለከል በጣም በጣም በጣም ነበር እየደበረኝ ማለት ነው እና ለምን በቃ ከነሱ ጀማ እሱ ብቻ ነው የቀረው ማለት ነው። በጣም ብዙ ሰው ሄዷል። ከካሜራ ጀርባ ማለት ሌላ ሰዎችም አሉና የእውነት ደበረኝ ሲቀር ማለት ነው እና አብዙ በጣም ስርዓት ያለው ልጅ ነው። ኩል የሆነ ሰው ነው እና በጣም በጣም በጣም ደብሮኝ ነበረ እና ያው ከዛ ነገሮች ሁሉም ነገር እግዚአብሔር የፈቀደውን የሚሆነው ይሁን ይሁን ነው ያለው ነው የሚሆነው እና እሱ እግዚአብሔር የዛ ጊዜ ከናብሮች ጋር አንድ ላይ እንዲሄድ አልፈቀደም እና ዛሬ ፈቅዶ ዛሬ ላይ ተገናኝቷል ማለት ነው። እሱንም ለሰርጋቸው ነው ባይሆን እንኳን እስቲ እንደምንም ብዬ ከተሳካልኝ ብሎ ለሰርጋቸው ነው ከሰርጋቸው በፊት መሶ የገባው ማለት ነውና ጓደኛ ማለት ከምንም በላይ የደስታችሁ ጊዜ እየተገኘ ሰው ነው፣ የሀዘናችሁ ጊዜ አጠገባችሁ የሆነ ሰው ነው ጓደኛ ማለት ማለት ነውና የእውነት አብረሽ እድለኛ ነክ እንደዚህ አይነት ሰው በማግኘትክ ማለት ነው። ለምን አንተ የዋህና መልካም ሰው ነክ፣ የዋህነትን አይቶ ደግሞ ጥሩ ሰው ሰጥቶካል። ይሳቅን የመሰለ ሰው ማለት ነው እና የእውነት የእውነት በጣም ደስ የሚል ነበረና። ና የኔ ስልፍልፍ ማለት ነው። ና በቃ ይሳቅን ስስለው ምን አይነት ባህሪ ያለ ሰው ታውቃላችሁ? በጣም መልካም ሰው ነው። ጥሩ ሰው ነው። በጣም የዋህ ሰው ነው። በጣም የሚወድ ሰው ነው። ግን ልክ እንትን ነው። ሰነፍ ነው። ሰነፍ ናቸው። አሁን ከኢትዮጵያ ዱባይ አራሳ ፍላይት መጣ ብሎ እንዲህ ዝልፍልፍ ያለ ከኢትዮጵያ ካናዳ ብትሄድ ምን ልትሆን ነበር? ረጅም መንገድ ማለት ነው። በጣም በጣም ሊወድቁኩ ምንም አልቀረውም ማለት ነው። በቃ በጣም በቃ ድክም ብሎ ማለት ነው እና እኔ እንዴት ሽንቴን እንደጨረስኩ በቃ ድክም ሊወድቅ በቃ ማውራት ሁሉ አቁቶት በቃ የሆነ እንትን የለም የሆነ በቃ አንደኛ ባይዘቡ ፍላይት ያደክማልን፣ በጣም ያደክማል። አንዳንድ ጊዜ ደግሞ አየር ራሱ መቀየር አሁን ለምሳሌ ኢትዮጵያ ቀዝቃዛ ነው፣ ዱባይ ደ በጣም ሞቃት ነው። ወደ ሞቃቱ እየገባ ነው ሲጀመር ገብተናል። እና ያ ነገር ራሱ በቃ ደሳላለው እኔ ያሳቀኝ የሀገሬ በአንድ ቀን የሀገሬ ምግብ ናፈቀኝ ሲል ማለት ነው እና ግን በጣም ደስ በጣም በጣም ምግብ የኢትዮጵያ ምግብ እንደሚወድ ነው፣ በዚህ አጋጣሚ ይሳቅ የተረዳሁት ማለት ነው። የሀገሬ ምግብ ናፍቀኝ ሽሮ ቲማቲም አል ይላል። ዱባይ ላይ አባቴ ሀብታም ካልሆነ በስተቀር በየአይነትና እንጀራ ምናምን አይበላም፣ ውድ ነው። ይሳቅ ቻለው፣ አምስት ቀንም ተቀመጥ ቅድስት ቀንም ተቀመጥ ማለት ነው። ባይሆን እንጀራውን እየገዙ ሴቶቹን አሰሩ፣ ሶስት ሴቶቹን ማለት ነው እና ደግሞ እኮ ሶስት ናቸው ማለት ነው። ይሳቅና ሜሪ ምን አላችሁ? ጽጌና ዳኒ ስሽቶ ችግር የለውም በሚለው ማለት ነው። እና ኤኒዌይስ ያ ነው። በጣም በጣም ደስ ብሎኛል ይሳቅ ስለገባ። ሲቀጥል ሰርፕራይዙ ደግሞ የእውነት የእውነት ሰርፕራይዝ፣ በቃ ድንገተኛ ሰርፕራይዝ ታውቃላችሁ፣ በቃ በጣም ደስ የሚል ሰርፕራይዝ። ሳይነግራቸውን የመጣው ቁጭ ብለው ነው በቃ። ያስታውቃል የሆነ ሰርፕራይዝ መሆኑ ማለት ለምን ኦልሬዲ ሰርፕራይዝ ባይሆን ኖሩ ቤት የሆነ ነገር አዘጋጅተው ምናምን ተነጋግሮ ነው ቢል ኖሩ የሆነ ነገር አዘጋጅተው ምናምን ይጠብቁት ነበረ ትንሹም ቢሆን ማለት ነው። ወይኔ የሜሪ የሜሪ ደስታ ማለት በቃ ድንጋጤዋ፣ ድንጋጤዋ ኧረ ደስ ሲል አክሽኗ ማለት ነው። እንዴት ነው የሆነችው? በስመ አብ። በጣም ሰርፕራይዝ የሆነችው ከሁሉ ሜሪ ናት። በቃ በቃ ሜሪ ሜሪ በጣም በጣም በጣም ነው የደነገጠችው የኔ እናት ማለት ነው። በቃ አላሰበችውም በቃ ስታየው እንደሆነች ሆነች ደስታዋ ማለት ነውና፣ በጣም በጣም በጣም ድንግጥ ያለችው ማለት ነውና። አብሬሽም አላመነም በቃ። ወረዴ ሁሉም ሰርፕራይዝ ሆኗል፣ ግን የሜሪ በጣም ይለያል። የእውነት ይለያል። ክበሬ ልን ኔናት ማለት ነው። በጣም መልካም ነው። የእውነት አንዳንድ ጊዜ ያው ይሄ ጀማ ከስንት ቡጥቡጥ በኋላ በእንደዚህ በመግባባት በፍቅር አሸናፊነት እዚህ ደርሰዋል፣ ግን የበቃ የሚሪ ይለያል። ዳኒ ራሱ በቃ እኛ መተን ነው ወይ አንተኛ እኛ ሄደን ነው ወይ አንተኛ አንተ ጋር እኛ ሄደን ነው ወይ አንተኛ መተኛ መተክ ነው ነው እንጂ ያለው ማለት ነውና በቃ አላመኑም። በቃ አብሬሽም በቃ ሰርፕራይዝ ን ይሆኑ በቃ ድንግጥ ብሏልና፣ ኤኒዌይስ በጣም በጣም ደስ ይላል። ጓደኛ ማለት ይሄ ነው የእውነት እንዳት ሊስ በቃ ጓደኛ ማለት ይሄ ነው። በጣም በጣም በጣም በጣም ደስ ይላል ማለት ነውና አንዳንድ ጊዜ በቃ መታደግ ለው እንደዚህ አይነት ነገር ማግኘት ማለት ነው። ጀስት በቃ የሆነ ይለያል እና ይሳቅም ማን አንዳንድ ሰው ምን አስጨነቀኝ ምናምን ብሎ እኩል መቅረት ይችል ነበር። እነሱ ሄደዋል በቃ እነሱ ከእነሱ ጋር ቢሆን የዛ ሳለ የነበረ ምጓጉት ማለት ነው። ግን በዚህ ኔ ያለክ ቪዛውን አስተካክሎ ተጨንቆ የደስ ጓደኝ ነው የደስታው ጊዜ ልካፈል ብሎ በመሄዱ ራሱ ይህ ትልቅ ትልቅ ትልቅ ሰው በቃ ትልቅ ሰውኛ ባህሪ ማለት ነው። አንደን ሰው ሰው በመሆኑ ስለ ምግባሩ ባህሪውን ትወድታላችኋል። ይሳቅ ደግሞ እንደዚህ አይነት ሰው ነው። ገባችኋ አይደለ? ያን ነገር ነው ያሳየው ማለት ነው። እና ለምን በሰዓቱ በጣም ደብሯቸው ነበረ ምናምን፣ እሱ በመቅረቱ ኢቨን ቤተሰብ ኮሜንታተሮች እራሱ በጣም ወይኔ ይሳቅ በመሄዱ ማነው እንደኔ የደበረው ምናምን ብሎ በጣም ብዙ ሰው እንትን ሲል ነበረ ኮሜንታ ሀሳቡ ሲሰጥ ነበረ፣ እና ተሳብቷል። በስተ መጨረሻ እንኳን ደስ አላችሁ ያው ሙዚነቱን ያው ቃልን አክብሮ መጥቷል። ያው ኦልሬዲ ደስ ይል ነበረ። የእውነት እኔ በጣም ነው ደስ ያለኝ፣ በጣም የደነገጥኩት ሳየው ሁሉ ማለት ነው። እና ይሳቅና አብረሽ በቃ ደስታህን እያጣጣምክ እንላለን። ሁለተኛ ሰርፕራይዝ መቶልሃል ማለት ነው። እና በቃ በቃ ሁሉም በቃ አላመኑም። ሁሉ ደስ ሲሉ ግን ማለት የእውነት ይለያል አንዳንድ ጊዜ ጓደኝነት የሚባለው ስሜት ደስ ይላል ማለት ነው። በቃ መጣላት አለ፣ መታረቅ አለ፣ መሰዳደብ አለ፣ መጫጫህ አለ ምናምን ያዛ ነገር ነገር ስታዊ ደግሞ ቁም ነገርኝነቱ ነገሩ ደስ ይላል ማለት ና ሜሪ በአጋጣሚ ስልኳን ሁሉ ወረወረች ሰበረች፣ ሰበረቤ ምናም ስትል ነበረ ና ስልኳኑ ስልኳን ሁሉ ወርውራ ነበረ ና በቃ ትለያለች ይለያሉ። ሁሉም በቃ ሁሉም ይለያሉ። ምን እውነት በጣም ጥሩ ነገር ነው ያደረግከው። አንዳንድ ጊዜ መታደል ነው እና ያ እንትን ብሎንና ይሄ ደግሞ ማለት ከምንም በላይ ደግሞ ሲናገር የነበረው ይሄ ደግሞ የእናንተ ፍቅር ነው አለው። የኮሜንታተሮች ቤተሰቦች ይሄን ያህል ቤተሰብ ማፍራት ይሄን ያህል ሰው ሲወደኝ በእኔ መቅረት በጣም ስላዘናችሁ፣ እኔ ለምን ቀርቼ ከምታዝኑ በሳካልኝዛት አስተካክሎ ነገሮችን ይሄደ ማለት ነውና፣ አያችሁ አይደለ? አንዳንድ ጊዜ በዙሪያችሁ በጣም ብዙ ሰው ሲወዳችሁ ሰው አታስከፉም ማለት ነው እና የዛኔ ያህል ነው ይሳቄ አደረገው ማለት ነው እና። ኤኒዌይስ ይመቻችሁ፣ ቤተሰብ እያለም እኔ በጣም ደስ ብሎኛል። እና ሰርጉ ግን መቼ እንደሆነ አይዶን አላውቅም። እኔ ኦልሬዲ ቪዲዮ ብቻ ነው የለቀቁልን አብሬሽን እና ሩታ ግን፣ ትክክለኛ ፕሮግራሙ ዛሬ ነው ይሁን፣ ባለፈው ትናንት ቅዳሜ ነበረ ሲባል የነበረው ቅዳሜ ቪዲዮዋቸውን የሰርጋቸው ቪዲዮ የተለቀቀው ዛሬ መሰሌ ማለት ስንት ሰዓት እንደሆነ አላቅም። ያው ሸቀሊፏ ብልጭ ብላ ፕሮቶኮሉ ላይ የተጠበቀበት ሰርግ ነው። ዘና ምናምን ብለው እንድትመጡ ተብላችኋል። ኢንዊስ ደስታችሁን እያጣጣማቸው። አንዳንድ ጊዜ በቃ የጎደለ ሰው ሲመጣ ደብሯቸው ነበር። በጣም ብዙ ሰዓት በጣም እንደሚያወሩ ምናምን ነግሮ ነበር። እዛ እያሉ ቪዲዮ ኮል እናወራለን ያለውን ነገር ምናምን ግን ወይ እኔ ግን አልችልበት ምን ነው እንደዚህ ልብ ቢሰጥኝ